አቤቱ የቀደምት አቡ የነቢያት ተዋዳጅ የጸርቅን ስመቶች ፈጣሪ በዚህ ሰዓት በዚህ ቦታ በተቀደሰ አደባባይ እንድንገኝ ስለ ፈቀድክልን እናመሰግናለን። በሰላም ያሳደርከን ቀኑን ባርከው በሰላም እንድናውለን፣ ለነዚህ ለእነዚህ ህጻናት ጥበብን፣ ማስተዋልን፣ እውቀትን እንታድልልን እንለምንሃለን። በዛሬው ውለትም ደግሞ በዚህ ቤተክርስቲያን አዲሱ ህንፃ ቤተክርስቲያን በአንደርግራውንድ ውስጥ ያለውን ጉብኝት በማድረግ ለወደፊቱ ይህ ቤተ ክርስቲያን አሁን እናንተ ህጻናት የሆናችሁት ነገ የምታስቀድሱበት የምትቀድሱበት የምትዳሩበት በተክሊል የምታገቡበት እንደሚሆን ተስፋ እናደርጋለን። ስለዚህ ሁላችሁም ህጻናት ይህ ቤተ ክርስቲያን አባቶቻችሁ ደክመው እየሰሩ ያሉት ለእናንተ ለማስረከብ ነውና፣ ዛሬ ደግሞ አባቶቻችን ምን ስራ ሰርተዋል ለኛ ምን አቆይተዋል? ምን መሰረት ጥለዋል? ብላችሁ ግንዛቤ እንድትወስዱ ነውና የመጣችሁት በዚህ ትምህርት አግኝታችሁ ጎብኝታችሁ፣ የቅድስት ቤተክርስቲያን አለኝታና ተስፋ የዛሬ አባዎች የነገ ፍሬዎች ስለሆናችሁ ነገ ሀገራችሁን ትመራላችሁ፣ ታገለግላላችሁ ቤተ ክርስቲያናችሁንም ደግሞ ትጠብቃላችሁ፣ ሃይማኖታችሁን ታከብራላችሁ። ለዚህ ህንፃ ቤተ ክርስቲያን ያው የለበሳችሁት ቲሸርት ያው አዲስ ህንፃ ቤተ ክርስቲያን ስዕሉ በልባችሁ አሁን ደረታችሁ ላይ ነው ያለው። ወደፊት በልባችሁ ደግሞ ተስሎ ታሪክ ተከታይ ተከታሪ ተረካቢ እንድትሆኑ እግዚአብሔር ይባርካችሁ። ቀንን ጊዜ ይባርክልን። ይህ ቀን ለመማርም እውቀት የምትጎበኝበት ለእናት ላባት የምትታዘዙበት፣ በጥበብ በሞገስ የምታድጉበት እለት ያደርግልን። ጉብኝታችንን ያሳምርልን፣ በሰላም ያውለን። አቡነ ዘበሰማያት አባታችን እግዚአብሔር ባርክ እግዚአብሔር ይፍታ። ከዚህ ቀጥሎ የምታደርጉትን ጉብኝት ያው በስርዓት በክፍል በክፍል መሩም መምህሮቻችሁ መሪነት አንድ ይህን ለዚህ ታጭቃችሁ ለመግባት ስለማይመች ያው እንግዲህ መምህሮቻችሁ ለሚሰጧችሁ መሰረት ትጎበኛላችሁ። ነገር ግን ይህን ቤተ ክርስቲያን በተመለከተ አሁን ይሄ በፎቁ ስር ያለ ቤተ ክርስቲያን ነው። እዚህ ወደፊት አንድ ታቦት ገብቶ አክብሮት አምልኮት ይፈጸምበታል። አሁን ግን የትኛው ታቦት ነው እዚህ የሚገባ የሚለው አይታወቅም። መንፈስ ቅዱስ ሲገልጽልን ይታወቃል። ለአሁኑ ግን እንግዲህ ቀሪውን ጉብኝት ካስጎብኛችሁ ጋር ትረዳላችሁ ማለት ነው። እግዚአብሔር ያሳድጋችሁ፣ ለቁም ነገር ያብቃችሁ። ቀሪው ዝግጅት ከመምህሮቻችሁና ከህንጻ ስሪ ኮሚቴ በተወከሉት አማካይነት ይከናወናል ማለት ነው። በሰላም ያውለን።

አራት መቶ ሰባ አንድ ነጥብ አምስት ሜትር ካሬ ላይ ነው። በዚህ ስፋት ላይ ያረፈው ህንጻ ቤተ ክርስቲያን አጋማሹ አሁን ያለንበት ቤተ ክርስቲያን ነው። አሁን ያለንበት አንደርግራውንድ ነው። ይሄ አንደርግራውንድ ወደ ላይ ቀና ብላችሁ ስትመለከቱ የምታዩት ከላይ ያለው ዋናው ቤተ ክርስቲያን ቅኔ መሀሌቱ ነው። በዚህ አቅጣጫ ያለው ማለት ነው። ስለዚህ እኔ የማህሌቱ ከ00 ወይም ከመነሻ ወደታች አሁን እዚህ የቆምንበት 3 ሜትር ከ75 ቁመት አለው ማለት ነው። ይሄ እና ይሄ 3 ሜትር ከ75 ቅድም ባልኳችሁ 20471 ሜትር ካሬ ስፋት የነበረው ይሄ ከላይ ራሱን ተቆፍሮ የወጣ ድንጋይ ነው። አፈር አይደለም፣ ድንጋይ ነው። አለታማ የሆነ ድንጋይ ነበረ እና ይህንን ቁፋሮ ለማስቆፈር በማሽን 35 ቀን ነው የፈጀው። 35 ቀን ቀንም ሌሊትም ተሰርቶ ተቆፍሮ ይሄ ቤት ተገኝቷል ማለት ነው። ምድር ቤቱ ማለት ነው። እንግዲህ ያው ዛሬ የለበሳችሁት ቲሸርት ይህንን ቤተ ክርስቲያን ለማገዝ እናንተን በአቅማችሁ ደግሞ እዚህ ቤተ ክርስቲያን ላይ አሻራችሁን እንድታስቀምጡ ወደፊት የእናንተ ስለሆነ እንድታግዙ ዛሬም ደግሞ አይታችሁ ነገ ምን ማድረግ አለብን ብላችሁ እንድታስቡ ነው። እሺ፣ እሺ። እንግዲህ ያው ትምህርት ቤቱ ይሄንን ቤተ ክርስቲያን በማገዝ እንደ ማህበርም ፈለገ ብርሃን ኃላፊነቱ የተወሰነ የግል ማህበር በተለያየ ጊዜ የተለያዩ መዋጮዎችን በመሰብሰብ ቤተክርስቲያኑን እያገዘ ይገኛል። ዛሬ ደግሞ ተማሪዎች ወደ 130 አካባቢ የሚጠጉ ቲሸርቶችን ገዝተው ለብሰው ይሄንም ቤተክርስቲያን ለመጎብኘት በዚህ ቦታ ላይ ተገኝተዋል። ወደፊትም ደግሞ በቀጣይነት ይሄ ቤተክርስቲያን እስካለቀ ድረስ ትምህርት ቤቱም ተማሪዎቹ፣ መምህራንም አቅማቸው በፈቀደ መጠን ሁሉንም ነገር ማገዝ የሚገባንን ነገር ሁሉ ለማድረግ ቃል እንገባለን። አመሰግናለሁ። የዚህ ትምህርት ቤት መስራች አስተባባሪ ጓደኞቻቸውን፣ የንስሐ ልጆቻቸውን እና ሌሎችንም በጎ አድራጊዎችን በማስተባበር አባታችን ቀሲስ በርሶማ እዚህ ህንጻ ቤተክርስቲያን ላይ ያደረጉትን አስተዋጽኦና ተሳትፎ ሳልናገር ባልፍ ወንጀል። አባታችን ቀሲስ በርሶማ ለዚህ ህንጻ ቤተክርስቲያን ያደረጉት አስተዋጽኦ ጓደኞቻቸውን የንስሐ ልጆቻቸውን ወዳጅ ዘመዶቻቸውን ወገኖቻቸውን ሁሉ በማስተማር በተለያዩ ጊዜያት እነዚያ ሰዎች እዚህ ቦታ ላይ መጥተው ስራውን እንዲጎበኙ በማድረግ ስራውን ከጎበኙ በኋላ ደግሞ የሚችሉትን ሁሉ ድጋፍ እያደ የገንዘብ ድጋፍ እንዲያደርጉ በማድረግ እስካሁን ድረስ ከራሳቸው ከራሳቸው ከግል ሀብታቸውም ጭምር በመጨመር እስካሁን ድረስ ዘጠኝ መቶ ሰማንያ ሰባት ሺህ ሰባት መቶ ብር እዚህ ህንፃ ቤተክርስቲያን ላይ አፍስሰው አንድ ጊዜ ልት ብትሉ ደስ ይለኛል። ይህ ታላቅ ስራ ነው በእውነት ይህንን ፈለግ ይህንን አርአያነት እንድትይዙ እንድትከተሉ ስለሚያስፈልግ ነው ይህንን ታሪክ የምንገልጽላችሁ። ከዚያ ውጭ ያው ሌሎች የሚገልጹት አካላት እዚህ ስለሌሉ እኒው ገልጸው ችግር አይደለም። እና እዚህ ደብር ላይ ያው እናንተ ዛሬ የምትማሩበትን ፈለገ ብርሃን አፀደ ህፃናትና አንደኛ ደረጃ ትምህርት ቤት እንዲመሰረት ያደረጉት እኚሁ አባት ናቸው ቅድም ያልኋችሁን ነው ማለት ነው። ያንን ትምህርት ቤት እዚያ ቦታ ላይ እንድትመሰረትና ዛሬ እናንተ ቡቃያዎች፣ አበባዎች እንዲህ አምራችሁ ደምቃችሁ የምትታዩ ህፃናት ነገ ደግሞ የእኛን አደራ ተቀብላችሁ የእኛን ፈለግ ተከትላችሁ ከኛ በበለጠ በተሻለ ሁኔታ ትልቅ ስራ እንድትሰሩ የምትችሉበትን እና በዚያ ተኮትኩታችሁ የምትታዩበትን ዘመናዊና መንፈሳዊ መንፈሳዊውንም ጭምር የምትማሩበት የአንድ ትምህርት ቤት የመሰረቱ ናቸው። በዚያው ደብላ የቅዱስ ኪንቆስ ደም ቤተክርስቲያን የጻድቁ የገብረክርስቶስን የቅዱስ ገብረክርስቶስን ታቦት በማስገባት በአመት ሁለት ጊዜ ግንቦት 14 እና ጥቅምት 14 ቀን በደምብ ሁኔታ እንዲከበር ያደረጉት ለአስተዳደሩ ለሰበካ ጉባኤ ነው። ለህንፃ ቤተክርስቲያኑ ብቻ አይደለም፣ ለአስተዳደሩ፣ ለሰበካ ጉባኤው፣ ለካህናትም ጭምር ማለት ነው። በየአመቱ ከእነዚህ በዓላት በአንዱ ከፍ ያለ የገንዘብ አስተዋጽኦ እያሰባሰቡ የረዱ መባት ናቸው። እንግዲህ ተዘርዝሮ አያልቅም፣ እንደው ጊዜያችሁ ለማሳልጠር ብዬ ነው። የዛሬውን ጉብኝትም ደግሞ እንደዚሁ ያቀነባበሩ ከክቡር ከክቡር ስራ አስኪያጇ እንደዚሁም ከመምህራንና ሰራተኞች ጋር በመመካከል ያቀነባበሩና እናንተ ህፃናት ልጆቻችን ይህንን ታሪካዊ የሆነ ግዙፍ ህንፃ ቤተክርስቲያን እንድትጎበኙ ያደረጉ ናቸው።